አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጥል ዩትዩብ ተከታታዮቻችን እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። የኤሌክትሪክ መኪናን ለመግዛት አስባችሁ ታውቃላችሁ? ምናልባት በየመንገዱ ቁጥራቸው እየጨመረ የመጣው ቴስላ፣ ቢዋይዲ ወይንም ሌሎች ብራንዶችን አይታችሁ እኔስ መቼ ነው የምገዛው ብላችሁ ይሆናል። የነዳጅ ዋጋ ንረትና ለአካባቢ ጥበቃ ያለው ጠቀሜታ ሲደማመር የኤሌክትሪክ መኪናዎች በጣም ማራኪ አማራጭ እየሆኑ ነው። ግን ቆይ፣ ይህንን ትልቅ ውሳኔ ከመወሰናችሁ በፊት ማወቅ የሚገባችሁ በጣም ወሳኝ ነጥቦች አሉ። ዝም ብሎ ገዝቶ መጋለብ ነው የሚለው አስተሳሰብ ትልቅ ዋጋ ሊያስከፍለን ይችላል። በዛሬው ቪዲዮአችን አንድ ኤሌክትሪክ መኪና ኤቪ የቤተሰባችሁ አባል ከመሆኑ በፊት ማወቅና ማጤን ስለሚገባቸው ስምንት ቁልፍ ጉዳዮች በጥልቀት እንመለከታለን። ይህ ቪዲዮ ትንሽ ረዘም ሊል ይችላል፣ ምክንያቱም እያንዳንዱ ነጥብ በጥልቀት መዳስስና ለሁሉም ጥያቄዎቻችሁ መልስ መስጠት ስለሚያስፈልገው። እስካሁን ሰብስክራይብ ያላደርጋችሁ ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሆኑ፣ የደውል ምልክቷንም መጫን እንዳይረሳ። የመጀመሪያውና ምናልባትም ከሁሉም በላይ ሰዎች የሚያስቡት ጥያቄ በአንድ ሙሉ ቻርጅ ምን ያክል ኪሎ ሜትር መጓዝ ይችላል የሚለው ነው። ይህ ሬንጅ በመባል ይታወቃል። የኤሌክትሪክ መኪኖች እንደ አይነታቸውና እንደ ባትሪያቸው መጠን የተለያዩ ርቀት የመጓዝ አቅም አላቸው። ያንዳንዱ መኪኖች በአንድ ጊዜ ቻርጅ 250 ኪሎ ሜትር ሲጓዙ፣ ሌሎቹ ደግሞ ውድ ሞዴሎቹ እስከ 700ና 1000 ኪሎ ሜትር ይጓዛሉ። እዚህ ላይ ማወቅ ያለባችው ቁልፍ ነገር አምራቾች የሚገልጹት የርቀት መጠን ሁል ጊዜ በተጨባጭ ከምናገኘው ጋር አንድ ላይ ሆን ይችላል። ልክ እንደ ነዳጅ መኪና በአንድ ሊትር ይህንን ያክል ይሄዳል እንደሚባለው ሁሉ ማለት ነው። በተጨባጭ የአነዳደድ ሁኔታ ላይ ርቀቱን የሚቀንሱ ነገሮች አሉ። ለምሳሌ የአየሩ ሁኔታ በጣም ቀዝቃዛ ወይንም ሞቃታማ የአየር ሁኔታ የባትሪውን አቅም ይቀንሰዋል። በተለይ በብርድ ጊዜ ባትሪውን ራሱ ለማሞቅ ተጨማሪ ኃይል ስለሚጠቀም ርቀቱ ከ20 እስከ 30% ሊቀንስ ይችላል ማለት ነው። ሌላው አነዳዳችን ነው። መኪና በከፍተኛ ፍጥነት ማሽከርከር፣ በድንገት ማጤንና ፍሬን መያዝ ብዙ ኃይል ይጠይቃል። በተረጋጋ ሁኔታ ማሽከርከር ርቀቱን ይጨምራል። ተራራማና ደገታማ ቦታዎች ላይ ማሽከርከር ከጥሩ አስፋልትና ሜዳማ ቦታ የበለጠ ኃይል ይጠይቃል። ብዙ ሰውና እቃ መጫን የመኪናውን ክብደት ስለሚጨምር የባትሪውን ፍጆታ ይጨምራል ማለት ነው። እነዚህ የኤሌክትሪክ ፍጆታዎችን በከፍተኛ ሁኔታ ስለሚጨምሩ የሚጓዘውን ርቀት ይቀንሱታል ማለት ነው። ከመግዛታችሁ በፊት የዕለት ተለት ጉዞአችሁን አስቡ። በየቀኑ ከቤት ወደ ስራ እና ወደ ቤት የምትጓዙት ርቀት ስንት ነው? ለምሳሌ በቀን 50 ኪሎ ሜትር የሚጓዝ ከሆነ 300 ኪሎ ሜትር ሬንጅ ያለው መኪና ለአምስት እና ስድስት ቀናት ሊበቃችሁ ይችላል። ነገር ግን ብዙ ጊዜ ከከተማ ወጣችሁ ረጅም ጉዞ የምታደርጉ ከሆነ ከፍተኛ ርቀት መጓዝ የሚችል ሞዴል መምረጥ ይኖርባችኋል ማለት ነው። ሁለተኛው ነጥባችን መኪና ገዛን፣ አሁን እንዴት ነው ቻርጅ የምናደርገው? ይህ በጣም ወሳኝ ጥያቄ ነው። የኤሌክትሪክ መኪና ባለቤት መሆን ማለት የራስዎን የነዳጅ ማዲያ በቤቱ የመትከል ያክል ነው። ሶስት አይነት የቻርጅ ማድረጊያ መንገዶች አሉ። የመጀመሪያው ወይንም ሌቭል 1 ቻርጂንግ ይህ ከቤታችን መደበኛ የኤሌክትሪክ ሶኬት ጋር በቀጥታ ሰክቶ ቻርጅ ማድረግ ማለት ነው። በጣም ቀላል ዘዴ ቢሆንም እጅግ በጣም ቀረፋፋ ነው። በሰዓት ከ5 እስከ 8 ኪሎ ሜትር ርቀት ብቻ የሚያስኪር ቻርጅ ነው የሚሞላው አንድን መኪና ሙሉ በሙሉ ቻርጅ ለማድረግ እስከ 24 ሰዓት ሊፈጅ ይችላል። ይህ ላደጋ ጊዜ ወይንም ሌላ አማራጭ ለሌላ ብቻ የሚመከር ነው። ሌቭል ቱ፣ ይህ በብዛት በቤትና በስራ ቦታ ላይ የሚገጠም የቻርጅ ማድረጊያ አይነት ነው። ምናልባትም ዊልቦክስ በመባል ይታወቃል። ልክ እንደ ኤሌክትሪክ ምድጃ ወይንም የውሃ ማሞቂያ አይነት የኤሌክትሪክ መስመር ዝርጋታ በባለሙያዎች እንዲሰራልዎት ይፈልጋል። በሰዓት ከ40 እስከ 60 ኪሎ ሜትር ርቀት የሚያስኬር ቻርጅ ይሞላል። ይህ ማለት መኪናችሁ ማታ ስተኙ ሰክታችሁ ጧት ስትነሱ ሙሉ በሙሉ ተሞልቶ ይጠብቃችኋል ማለት ነው። ለኤሌክትሪክ መኪና ባለቤት ሁሉ በጣም አስፈላጊና ምቹ አማራጭ ነው። የመቅጠሚያ ወጪ እንዳለውም አይዘንጉ። ሌቭል 3 ወይንም ሶስተኛው የሚባለው ደግሞ ሱፐር ቻርጀሮች በመባል ይታወቃል። በአጭር ጊዜ ውስጥ ከፍተኛ መጠን ያለው ቻርጅ መሙላት፣ ከ20 እስከ 40 ደቂቃ ውስጥ ባትሪውን ከ10% እስከ 80% ሊደርስ ይችላል ማለት ነው። እነዚህ በዋናነት የሚገኙት በህዝብ ቻርጅ ማድረጊያ ጣቢያዎች፣ በሆቴልና በገበያ ማዕከላት ነው። በኢትዮጵያ ውስጥ የህዝብ ቻርጅ ማድረጊያ ጣቢያ ገና ጅምር ላይ ናቸው። ቁጥራቸው ውስን ስለሆነ ከመግዛታችሁ በፊት በአካባቢያችሁ ወይም በምታገኙበት መስመሮች ላይ እነዚህ ጣቢያ መኖራቸውን ማረጋገጥ አለባችሁ ማለት ነው። ሌላውና ሶስተኛው ነጥብ የረዥም ጊዜ ቁጠባ። የኤሌክትሪክ መኪኖች የመግዣ ዋጋ አሁን አሁን እንጂ ከዚህ በፊት ዋጋቸው የነዳጅ መኪኖች ጋር ሲነጻጸር ከፍ ያለ ነበር። ምክንያቱም በኢትዮጵያ መንግስት የኤሌክትሪክ መኪኖችን ለማበረታታት ከቀረጽ ነጻ ታክስ ሆኖ ማድረግ እንዲገቡ በጣም ትልቅ እፎይታን እያካሄደ ነው። ይህ ባይኖር ኖሮ ዋጋቸው እጅግ በጣም ውድ ይሆን ነበር። ይህንን ትልቅ ማበረታቻ መጠቀም ብልህነት ነው። እውነተኛው ቁጠባ የሚጀምረው እዚህ ላይ ነው። መኪናችሁ በቤት ቻርጅ ስታደርጉ የምትከፍሉት የኤሌክትሪክ ሂሳብ ለነዳጅ ከምታወጡት ወጪ ጋር ሲነጻጸር እዚህ ግባ የሚባል አይደለም። ቦር ለነዳጅ 10 ሺህ ብር የምታወጡ ከሆነ በኤሌክትሪክ መኪና ይህ ወጪ ወደ 1,500 ድረስ ሊሄድ ይችላል። ይህ ማለት ቦር 8 ሺህ ብር በላይ ቁጠባ፣ በዓመት ደግሞ ከ100,000 ብር በላይ ትቆጥባላችሁ ማለት ነው። ሌላው የኤሌክትሪክ መኪኖች ውስብስብ ሞተር፣ የማርሽ ጥርስ፣ የዘይት መቀየሪያ፣ ሻማ፣ የጭስ ማውጫ እንዲሁም ሌሎች የነዳጅ መኪኖች ክፍሎች የላቸውም። ይህ ማለት የዘይት መቀየር የለም፣ የሻማ መቀየር የለም፣ የቀበቶ መቀየር የለም። በአጠቃላይ ለጥገና የምታወጡት ወጪ ከፍተኛ ሁኔታ ይቀንሳል። የሚቀየሩት ነገሮች በዋናነት የፍሬን ፈሳሽ፣ የጎማና የዋይፐር ላስቲኮችን ብቻ ነው ማለት ነው። ስለዚህ የመነሻ ዋጋው ትንሽ ቢያስደነግጥም ከአምስትና ከስድስት ዓመት በኋላ በነዳጅና በጥገና ላይ የምታገኙት ነገር እጅግ ከፍተኛ የሆነ ሰፊ ልዩነት ይኖረዋል ማለት ነው። ሌሎችን እንግዲህ ያልገለጽኩላችን በክፍል ሁለት የምሰራላችሁ ይሆናል። እኔ ከስምንት ደቂቃ በላይ ቪዲዮ መስራት ስለሚከብደኝ ነው። እንግዲህ ስምንት ደቂቃው ደርሷል ማለት ነው። ዛሬ እንግዲህ በክፍል አንድ የኤሌክትሪክ መኪናን መግዛት ለሚያስብና የኤሌክትሪክ መኪናን መግዛት ለሚፈልግ ሰው የትኛው ይሻላል የሚለውን ሙሉ መረጃ በግማሽ አድርሰናል። በቀጣይ ደግሞ ከኤሌክትሪክ መኪናና ከነዳጅ መኪና የቱ ይሻላል የሚለውን መረጃ በብዙዎቻችሁ ጥያቄ መሰረት እንግዲህ የማቀርብላችሁ ይሆናል። የዚህን ቀጣይ ክፍል ደግሞ በኮመንት ላይ እየገባችሁ ቀጣይ ክፍሉን አሳውቀን ብላችሁ በኮመንት ጻፉልን። እኛም በቀጣይ እንግዲህ የምንሰራላችሁ ይሆናል እላለሁኝ። እጅግ በጣም ደስ የሚልና ጥሩ ጠቃሚ የሆነ መረጃ እንደሰጠኋችሁ ተስፋ አደርጋለሁ። ቪዲዮውን ላይክ አድርጋችኋል፣ ቻናሉን ሰብስክራይብ አድርጋችኋል እንዲሁም እንዲህ አይነት መረጃ እንዲደርሳችሁ በይረቱ የኖቲፊኬሽን ማብራቱን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል ማለት ነው። እንግዲህ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን እንግዲህ